ተመልካቾች አመሻሽ ቅኝታችንን የምናይበት ሰዓት ነው። እንግዲህ የኩዊንስ ሱፐርማርኬት ወይም የገበያ ማዕከል በየአካባቢው ቅርንጫፎች እንዳሉት ይታወቃል። አሁን መለስ ብለን አራት ኪሎ አካባቢ ልናይ ነው። የኩዊንስ ሱፐርማርኬት ምናዊ አገልግሎት አለው የሚለውን እንጠይቃለን። ባልደረባችን መሐመድ ኑር አሊ አራት ኪሎ ካለው የኩዊንስ ሱፐርማርኬት ወይም የመሸጫ ማዕከል ይገኛል። እንደምን አምሽታል መሐመድ ኑር? እንግዲህ የኩዊንስ ሱፐርማርኬት የግብርናና ኢንዱስትሪ ምርቶችን በተመጣጣኝ ዋጋና በጥራት ለሸማቹ ማህበረሰብ እንደሚያደርስ ይታወቃል። ይመጣል። ምናዊ አሁናዊ መረጃዎች አሉ። እንግዲህ ከጀርባህም በርካታ ሸማቾች ይታዩኛል። አመሰግናለሁ። ተስፋ ሆነኝ። እንደምን አመሻችሁ ውድ ተመልካቾቻችን። አሁን የምንገኘው አራት ኪሎ በሚገኘው የገበያ ማዕከል ውስጥ ነው። በዚህ የገበያ ማዕከል ውስጥ እንግዲህ የተለያዩ ግብይቶች ይከወናሉ። ከሚከወኑ ግብይቶች መካከል እንግዲህ የኩዊንስ ሱፐር ማርኬት ይጠቀሳል። ሱፐር ማርኬቱ እንግዲህ በተለያዩ ጊዜ የተለያዩ ምርቶችን ለማህበረሰቡ በማቅረብ የሚገበያዩበት ስፍራ እንደሆነ ይነገራል። እንግዲህ አራት ኪሎ የሚገኘው ኩዊንስ ሱፐር ማርኬትም እንግዲህ በዛሬ ሁለት ከማምሻችን ጀምሮ በስፍራው ቅኝት ስናደርግ ነበር። በቅኝታችንም እንግዲህ ሱፐር ማርኬቱ የተለያዩ የግብርና ምርቶችን ጨምሮ የኢንዱስትሪ ምርቶች በስፋት መቅረባቸውን ለመታዘብ ችለናል። እንግዲህ ይህ ሰዓት እንደሚታወቀው ተመልካቾቻችን ስራ መውጫ ሰዓት ነው። በርካታ የከተማዋ ነዋሪዎች እንግዲህ ወደዚህ ሱፐርማርኬት በመምጣት ከስራ ከወጡ በኋላ የተለያዩ ምርቶችን በስፋት ሲሸምቱም ጭምር ለመታዘብ ችለናል። ሌላኛው ነገር እንግዲህ በተለይ እዚህ አካባቢ ላይ ምርት ሲገዙ ያነጋገርኳቸው ሸማቾችን በተለይ የተለያዩ ምርቶችን ከስራ ወጥተን እንደዚህ አይነት ቦታ ላይ በአንድ ቦታ ላይ ማግኘታችን ለእኛ እፎይታ የፈጠረልን ስፍራ ነው ሲሉ ገልጸውልኛል። በሌላ በኩል ደግሞ ከዋጋም አንጻር በተመጣጣኝ ዋጋ እየሸመቱ ስለመሆኑ ከሌላ ቦታ ከሚገዙት ምርቶች እዚህ የተሻለ እና በተመጣጣኝ ዋጋ አቅምን ያገናዘበ ስለመሆኑ ጭምር ነው ሸማቾች እየነገሩን ማለት ነው። እንግዲህ በአጠቃላይ ግብይቱ ሰዎች በስፋት መጥተው እየሸመቱ የሚፈልጉትን የተለያዩ ምርቶችን በዚህ በአራት ኪሎ በሚገኘው ኩዊንስ ሱፐር ማርኬት በስፋት እየሸመቱ ስለመሆኑ እንግዲህ ለመታዘብ ችለናል። ሌላው እንግዲህ አሁንም ከጀርባዬ እንደምትመለከቱት አሁን ወደ መምሸቱ እየሄደ ነው። በዚህን ሰዓትም እንግዲህ የተለያዩ የከተማዋ ነዋሪዎች በስፋት መጥተው የተለያዩ ምርቶችን ከዚህ ማዕከል እየሸመቱ ይገኛል ማለት ነው። ሌላኛው ጉዳያችን እንግዲህ በተለይ በአዲስ አበባ የምሽት የንግድ እንቅስቃሴ እንግዲህ እንደ አዲስ ባህል እየተ እየተለመደ ምሽትም እንግዲህ እንደ ባህል እየተወሰደ በምሽትም የግብይት ስርአቱ እየተነቃቃ ስለመሆኑም ጭምር እኛ ለመታዘብ ችለናል ማለት ነው። በአጠቃላይ እንግዲህ አራት ኪሎ አካባቢ የሚገኘው የኩዊንስ ስፐር ሱፐር ማርኬት በምሽትም የተነቃቃ የግብይት ስነ ስርአት ስለመኖሩ ለመታዘብ ችለናል ማለት ነው። ተስፋ ሁነኝ፣ ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ባልደረባችን መሐመድ ኑር አሊ ከኩዊንስ ሱፐርማርኬት ከአራት ኪሎ ቅርንጫፍ ስለደረስክን አሁን መረጃ እናመሰግናለን። መልካም ምሽት ይሁንል ተመልካቾች